በጣም ብዙዎቻችን የተለያየ አይነት ላይፍ ስታይል አለን። የተለያየ አይነት ሩቲን አለ። ለተማሪ የሆነ ሩቲን አለ፣ ለሰራተኛ የሆነ ሩቲን አለ። ስራም ከስራም ከትምህርትም ደግሞ የተለያየ አይነት ስራና ትምህርት ስላለ ሁላችንም ጠዋት ተነስተን እስከ ማታ ድረስ ያለን ሩቲን ቢታይ በጣም የተለያየ ምን ይላል ፀሐፊው? አንዳንድ ጊዜ አዎ በጠዋት እንነሳለን። ጠዋት ተነስተን ከዛ እንደመጣው እንሆናለን። አርፍደ ከተነሳ የሆነ ስራ መስራት አለብህ፣ የሆነ ትምህርት መማር አለብህ፣ ትወጣለህ። በጊዜ ከተነሳ ደግሞ በሆነ ነገር ሰዓታችንን እንገድልና እንደሚሆን አድርገን ቀናችንን እናሳልፋለን። ግን ይላል ፀሐፊው፣ አብዛኛውን ጊዜ አስተውላችሁ ከሆነ ሙሉ ቀናችሁ የሚሄድበትን መንገድ የሚወስነው ከእንቅልፋችሁ ተነስታችሁ የምታደርጓት በተወሰነ ደቂቃ ወይም በተወሰነ ሰዓት የምታደርጓት ነገር ናት። አስተውላችሁ ከሆነ አላውቅም፣ ገና ጠዋት ተነስታችሁ ንዴት ንዴት ካላችሁ፣ ብስጭት ብስጭት ካላችሁ፣ ሙሉ ቀን እየተናደዳችሁ ካለ ሰው ከመጣ ሰው ጋር እየተላተማችሁ ነው የምትውሉት። ታክሲ ውስጥ የምታገኙ ሰው ያናዳችኋል፣ መንገድ ላይ የምታገኙ ሰው ያናዳችኋል፣ የሚደውላችሁ ሰው ያናዳችኋል። ጠዋት በንዴት ከተነሳችሁ ሙሉ ቀን እየተናደዳችሁ ነው የምትውሉት። ጠዋት በጥሩ ስሜት ስትሆኑ ነገሮች በዛ መንገድ ሲሄዱ ታያላችሁ። ኦኬ፣ እንዲህ ከሆነ አንድ ሰው ሙሉ ቀኑን ፕሮዳክቲቭ ለማድረግ ወይም ደግሞ በሚፈልገው መንገድ እንዲሆን ለማድረግ ከፈለገ ጠዋት የሚያደርጋት ነገር ትልቅ ተጽዕኖ ነው እንዳለው ይናገራል። ለዚህ ቺን ሰዓት ቪክትሪ አወር ይላል። ቴክ አን ኤክሰለንት ኬር ኦፍ ፍሮንት ኤንድ ኦፍ ዩር ዴይ ኤንድ ሬስት ኦፍ ዘ ዊል ፕሪቲ ማች ቴክ ኬር ኦፍ ኢትሰልፍ ኦውን ዩር ሞርኒንግ ኤሌቬት ዩር ላይፍ የሚል ሀሳብ ያወራል። ሰላም፣ እንዴት ናችሁ ውድ የቡክ ቶክ ዊዝ ፊራ ቤተሰቦች? ፊራ ነኝ። ይህ ደግሞ ሳምንታዊ የመጽሐፍ ዳሰሳ ፕሮግራማችን ነው። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ በሀገር ውስጥ እንዲሁም በውጭ ሀገር ጸሐፊዎች የተጻፉ መጽሐፍቶችን ዳሰሳ እናደርጋለን። ዛሬም እንደተለመደው በአዲስ ሀሳብ በአዲስ መጽሐፍ መጥቻለሁ። መጽሐፍ እንደምትወዱት አልጠራጠርም። አብራችን ቆዩ ለዛሬ ፕሮግራም እንድናየው የፈለግኩት መጽሐፍ በሮቢን ሻርማ የተጻፈው ደ ፋይቭ ኤም ክለብ የሚለው መጽሐፍ ነው። እንግዲህ ሮቢን ሻርማን ከዚህ በፊት እንግዲህ ደሞንኮ ሶሊስ ፌራሪ በሚለው መጽሐፉ ታውቁታላችሁ ብዬ አስባለሁ። እንግዲህ ሰውየው የተለያየ ሀሳብ የሚያነሱ መጽሐፍቶችን የሚጽፍ ሰው ነው። እንዲሁም ደግሞ እንዴት ነው ሜንቶር ለማድረግ የሚጻፉ አይነት መጽሐፎችን የሚጽፍ ሰው ነው። በአንድ ምዕራፍ በጣም ትንሽ ሀሳብ ያወራል። ከዛ እንዲያርጉ ብሎ በአንድ መጽሐፍ አንዳንዴ እስከ ሰማንያ እስከ ዘጠና ምዕራፎችን ሀሳብ የሚጽፍ ጸሐፊ ነው እና እዚህ መጽሐፍ ላይ ግን ትንሽ ወጣ ያለ ሀሳብ ይናገራል ሰው ፋይቭ ኤም ክለብ ስለምንድን ነው የሚያወራው? እንግዲህ የመጽሐፉን ሀሳብ ጠቅለልና ቀለል አድርጌ ላውራችሁ። መጽሐፉን ለመረዳት እንግዲህ መጽሐፉ መጀመሪያ አካባቢ አንድ ስለሚያወራው ታሪክ መረዳት አለባችሁ። ገና መጽሐፉ እንደጀመረ ስለ ሁለት ሰዎች ያወራል። እነዚህ ሁለት ሰዎች አንደኛው አርቲስት የሆነ ሰው ነው። አንደኛው ደግሞ አንትርፕነር የሆነች ሴት ናት ወይ ደግሞ የራሷ አነስ ያለ ንግድ ያላት ወይ ደግሞ ቢዝነስ ያላት ሴት ናት ስለነዚህ ሁለቱ ሰዎች ከማውራት ይጀምራልና ይሄ አርቲስት ይሄ አርቲስት የሆነው ሰውዬ እንዴት ነው ስራው ጥሩ ነው ግን ደግሞ ስራ ለመስራት ሞቲቬሽን ያጣ ሰው ወይ ደግሞ ተነስቶ ለመንቀሳቀስ የአቅም ያጣ አይነት ሰው የለም ስራው የደበረው አይነት ሰው አንዳንድ ጊዜ እንደዚህ ይሆናል ጥሩ ብር እያገኛችሁ ጥሩ ገንዘብ እያገኛችሁ የምትፈልጉት ቦታ ላይ ያለውን ስትሉ ስራው ይሰለቻችኋል ይሄ ሰውዬ እንደዛ ነው ሴትዮዋ ደግሞ አንተርፕረነር ሚላስ ሴትዮ ደግሞ እንዴት ነው ስራዋ ከቁጥጥሯ ውጭ እንደወጣ ይናገራል። ቢዝነሱ ቶታሊ ከቁጥጥሯ ውጭ ይወጣል። በምትፈልገው መንገድ እየሄድ አይደለም እና ራሳቸውን ለማስተማር ራሳቸውን አብዴት ለማድረግ አንድ ትልቅ ሰው የሚያስተምርበት ሴሚናር ላይ ይሄዳሉ። እንግዲህ እዛ ቦታ ላይ ነው ሁሉ ነገር የጀመረው። እና እዛ ቦታ ላይ ቁጭ ብሎ እየሰሙ ባለበት ቦታ ላይ አንድ ዊርድ የሆነ ሰው ይላሉ። እንግዲህ ዊርድ የሆነ ሰው ማለት እንዴት ነው ትንሽ ወጣ ያለ ባህሪ ያለው ሰው አጠገባቸው እንደመጣ ይናገራል። ይሄ ወጣ ያለ ሰውዬ ትንሽ ንግግር ወጣ ያለ አለባበሱ ወጣ ያለ ነው እንዲሁም ባዶ እግሩን ይሄድ የመጣ ሰው ነው። እንግዲህ በጣም ብዙ ሰው የሚታደምበት ኢቨንት ላይ ባዶ እግሩን የመጣ ሰው እናት መጀመሪያ የሚያወራው ነገር ሲሰሙት፣ አለባበሱንም ሲያዩት ትንሽ ግራ የገባቸው ጤነኛም አልመሰላቸውም። ግን እየቆየ ሲሄድ ሰውየው ከሚያወራውም ነገር ይህ ሰውዬ በዛ ከተማ በጣም ታዋቂ የሚባል ቢሊዮነር የሆነ ሰው እንደሆነ ይገባቸዋል። እና የራሱን ኤክስፒሪያንስ ሼር ሊያደርጋቸው እንግዲህ የተለያየ ሀገር አብረውት እንዲጓዙ ይጋብዛቸዋል። እንግዲህ ታሪኩ የጀመረው ከዛ ነው። እዚህ መጽሐፍ ላይ የሚያወራው ሀሳብ በዛ ጉዞ ውስጥ ያወሩትን ነገር ነው። እንደው ለመረጃ እንዲሆናችሁ እነዚህ ሰዎች ሮም ሄደዋል። ደቡብ አፍሪካ ወይ ሳውዝ አፍሪካ ሄደዋል። ታጅ መሃል እንግዲህ ትልቁ የመታወቂያ የሆነው ታጅ መሃል እንደሄዱም ይናገራል። እንግዲህ በዛ ቦታ ላይ የተወራ ወሬ ነው። እዚህ መጽሐፍ ላይ የሚያወረው ሀሳብ ጸሐፊውን በራሱ መንገድ አስፍቶታል። እና መጽሐፉ ምንድን ነው የሚያወረው? ይሄ ሰውዬ ለእነዚህ ሰዎች የመከራቸው ምክር ምንድን ነው ካላችሁ እንግዲህ ከፋፍዬ ላሳያቸው። የመጀመሪያው ከመጀመሪያው ሀሳብ ልጀምርላችሁ መጽሐፉ መጀመሪያ ሰውዬ አስተማራቸው የሚለው ሀሳብ ቪክቶሪ አውር ወይም ቪክቶሪ አውር የሚላት ሀሳብ ናት። ቪክቶሪ አውር እዚህ ጋ በጣም ደስ የምትል ኮት ይጽሃል። ምን ይላል ቴክ አን ኤክሰለንት ኬር ኦፍ ፍሮንት ኢንድ ኦፍ ዩር ደ ን ስት ኦፍ ደ ል ፕሪቲ ማች ቴክ ኬር ኦፍ ኢትሰልፍ። ከዛ ርእሷ ላይ ያለችውን ነገር ያወራል። ኦውን ዩር ሞርኒንግ ኤልቤት ዩር ላይፍ የሚል ሀሳብ ያወራል። ምን ማለት ነው? በጣም ብዙዎቻችን እንግዲህ የተለያየ አይነት ላይፍ ስታይል አለ። የተለያየ አይነት ሩቲን አለ። ለተማሪ የሆነ ሩቲን አለ። ለሰራተኛ የሆነ ሩቲን አለ። ስራም ከስራም ከትምህርትም ደግሞ የተለያየ አይነት ስራና ትምህርት ስላለ ሁላችንም ጠዋት ተነስተን እስከ ማታ ድረስ ያለን ሩቲን ቢታይ በጣም የተለያየ ነው። ምን ይላል ጸሐፊው? አንዳንድ ጊዜ አዎ በጠዋት እንነሳለን። ጠዋት ተነስተን ከዛ እንደመጣው እንሆናለን። አርፍደ ከተነሳ የሆነ ስራ መስራት አለብህ፣ የሆነ ትምህርት መማር አለብህ፣ ትወጣለህ። በጊዜ ከተነሳ ደግሞ በሆነ ነገር ሰዓታችንን እንገድልና እንደሚሆነ አርገን ቀናችንን እናሳልፋለን። ግን ይላል ጸሐፊው አብዛኛውን ጊዜ አስተውላችሁ ከሆነ ሙሉ ቀናችሁ የሚሄድበትን መንገድ የሚወስነው ከእንቅልፋችሁ ተነስታችሁ ምታደርጓት በተወሰነ ደቂቃ ወይም በተወሰነ ሰዓት ምታደርጓት ነገር ናት የሚል ሀሳብ ያወራ። አስተውላችሁ ከሆነ አላውቅም። ገና ጠዋት ተነስታችሁ ንዴት ንዴት ካላችሁ፣ ብስጭት ብስጭት ካላችሁ ሙሉ ቀን እየተናደዳችሁ ካለ ሰው ከመጣ ሰው ጋር እየተላተማችሁ ነው ምትሉት። ታክሲ ውስጥ የምታገኙ ሰው ያናዳችኋል፣ መንገድ ላይ የምታገኙ ሰው ያናዳችኋል፣ የሚደውላችሁ ያናዳችኋል። ጠዋት በንዴት ከተነሳችሁ ሙሉ ቀን እየተናደዳችሁ ነው ምትሉት። ጥዋት በጥሩ ስሜት ስትሆኑ ነገሮች በዛ መንገድ ሲሄዱ ታያላችሁ። ኦኬ እንዲህ ከሆነ አንድ ሰው ሙሉ ቀኑን ፕሮዳክቲቭ ለማድረግ ወይም ደግሞ በሚፈልገው መንገድ ውጤታማ ሆኖ እንዲሆን ለማድረግ ከፈለገ ጠዋት የሚያደርጋን ነገር ትልቅ ተጽዕኖ እንዳለው ይናገራል። ለዚህ እቺን ሰዓት ቪክትሪ አወር ይላታል። አንድ ሰው ጥሩ ውጤታማ ቀን ማሳለፍ ከፈለገ እችን ሀሳብ አስምሩልኝ፣ ጠዋት የሚያደርጋቸውን ነገሮች መቆጣጠር እንዳለበት ይናገራል። እሺ ስንት ሰዓት እንነሳ? እንግዲህ ርዕሱ ፋይቭ ኤ ኤም ማለት በእኛ 11 ሰዓት ነው አይደል? 11 ሰዓት ላይ ተነሱ የሚል አይነት ሀሳብ ይመስላል። ግን እኔ ከመጽሐፉ የገባኝን ነገር እንደው ጣል ለማድረግ ያህል መጽሐፉ ጀስት 11 ሰዓት ስለተነሳችሁ፣ ወይ 12 ሰዓት ስለተነሳችሁ፣ ሁለት ሰዓት ስለተነሳችሁ የሆነ የተለየ ነገር አለው የሚል አይነት ሀሳብ አይደለም ያለው። እውነት ነው 11 ሰዓት መነሳት ላይ ትኩረት አድርጎን የሚያወራው፣ ግን ትልቁ አላማው አንደኛ ጤነኛ በሆነ መንገድ መነሳት ነው። ጠዋት መነሳት ብቻ ሳይሆን ማታ ስተኙ፣ ለጠዋት እንዲመቻ አድርጋችሁ አመቻችታችሁ መተኛ፣ እሱ ራሱን የቻለ ነገር ነው ግን ትልቁ ዓላማ ጠዋት እንደተነሳችሁ ቀናችሁን ዲክቴት የሚያደርገው የመጀመሪያው ሰዓት ነው። የመጀመሪያዎቹ አንድ ሰዓት ወይ ደግሞ ሁለት ሰዓት ወይ 30 ደቂቃ ሊሆን ይችላል። ያቺን ሰዓት ለቀናችሁ እንዲሆን አድርጋችሁ አመቻችታችሁ ማኔጅ አርጉት ነው ትልቁ መጽሐፉ ሊያወራ የሚፈልገው ነገር እሱ። እሺ፣ በጊዜ እንነሳ በመጽሐፉ ሐሳብ ከሆነ 11 ሰዓት እንነሳ። ስለተነሳ ታይምር ታይምር አይፈጠርም። እሺ፣ 11 ሰዓት ተነስተን ምን እናደርግ? ያንን ካላችሁ ጻፊው the 20 20 20 principle ወይ ነው the 20 20 20 rule ብሎ የሚያወራት ነገር አለች። ጠዋት ከእንቅልፋችሁ እንደተነሳችሁ የመጀመሪያውን ሰዓት በ20/20/20 ደቂቃ ከፋፍላችሁ ቀናችሁ ማኔጅ አድርጉት ይላል። ምንድን ነው 20/20/20 የሚለው ፕሪንስፕል? የመጀመሪያው ለምሳሌ ጠዋት ከእንቅልፋችሁ እንደተነሳችሁ ጸሐፊ መጀመሪያ እንድታደርጉ ሪኮመንድ የሚያደርገው ነገር ኤክሰርሳይዝ ማድረግ ነው። የመጀመሪያውን 20 ደቂቃ ኤክሰርሳይዝ አድርጉ። ገና ከእንቅልፍ እየተነሳችሁ ያለበት ሰዓት ነው። ሰውነታችሁ አልነቃም፣ አይምሯችሁ አልነቃም እና ትንሽ አይምሯችሁን ዋርም አፕ ለማድረግ ሰውነታችሁ እንዴት ነው ፍሬሽ እንዲሆን ለማድረግ ትንሽ ደቂቃ ሪላክስ አድርጉ፣ ትንሽ ደቂቃ ሰውነታችሁን አንቀሳቅሱ፣ ትንሽ ደቂቃ ኤክሰርሳይስ ለማድረግ ሞክሩ። ከመጀመሪያ 20 ደቂቃ ከዛ ይጀምራል። ግን እዛ ጋብቻ አይቆም። ሁለተኛው ደግሞ 20 ደቂቃ ሪፍሌክት አድርጉ የሚል ሐሳብ ያወራል። ሪፍሌክት አድርጉ ማለት ኦኬ ኤክሰርሳይስ አደረጋችሁ፣ ከዛ በኋላ አይምሯችሁ ውስጥ ያለውን ሐሳብ እንዴት ነው አውጡት ማለት ነው። ለምሳሌ አንደኛው መንገድ የሚናገረው እዚህ ጆርናል ማድረግ የሚል ሐሳብ ያወራል። ጆርናል ማድረግ ማለት እንዴት ነው አይምሯችሁ ውስጥ ያለውን ሐሳብ መጻፍ እንደማለት ነው። ግን ዲያሪ አይደለም ዲያሪ ሲሆን ዛሬ እንትን አርጌ እንደዚህ ወጥቼ እንትና አግኝቼ እንዲሆኜ የራሳችሁን ኤክስፒሪንስ አይደለም እምጽፉት፣ ግን ሐሳብ ትጽፋላችሁ። ለምሳሌ አንድ ታክሲ ውስጥ የሰማችሁት ፍልስፍና ወይ ደግሞ ታክሲ ውስጥ ያነበባችሁት ጥቅስ ከሆነ ይህ ጥቅስ የሚገርማችሁ ነገር አይምሮ ላይ ቀርቷል። ምን ማለት ነው ይሄ ነገር እውነት ነው አይደለም? እንዲህ ቢሆንስ እንዲህ ቢሆንስ ብላችሁ ፍልስፍና የራሳችሁን ፍልስፍና ጻፉ እንደማለት ነው። በዚህ የሚታወቀው እንግዲህ ሮም ውስጥ ስለ ሰፊው ሌላ ጊዜ አውራችኋለሁ። ማርከስ አሪሊስ የሚባለው ሰውዬ እንዴት ነው ሮም ውስጥ የመጨረሻው ስቶይክ የነበረ ንጉሥ እንደሆነ ይነገርለታል። እና ይህ ሰው በሮም ዘመን ከነበሩት ነገስታት መሀል ህዝቡ በጣም ወዶት የተገዛለት የሚባል ንጉሥ ይሄ ነው። ሮም በጣም እንድታድግ የረዳ የሮም መንግስት ሰምሃው ዶሚኔት እያደረገ የነበረባቸውን ሲዝኖች እየመራ የነበረ ይህ ሰው እና እንዴት ነው ይሄ ሰውዬ ህዝቡን በስርዓት ሲመራ የነበረው የሚለውን ሀሳብ ሲታይ ሰውየው ጠቢብ ነበር። እንዴት ነው ጠቢብ መሆኑ የታወቀው ካላችሁ የራሱ መጽሐፍ አለ፣ ደ ሜዲቴሽን የሚል መጽሐፍ። እዛ መጽሐፍ ላይ እንግዲህ ለሰው እንዲታይ ብሎ አይደለም የጻፈው። እዛ መጽሐፍ ላይ ይጽፋል፣ ዛሬ እንደዚህ እንደዚህ እንዲህ ማድረግ ይልክ ነው፣ እንዲህ ቢሆንስ፣ ዛሬ እንደዚህ እንደዚህ ለመወሰን ሞክሬያለሁ፣ ይሄን ባደርግ እንደዚህ ይሆናል። ሰውየው ለራሱ ብሎ የጻፈው ሎጂክ ከዛ በኋላ መጽሐፍ ሆኖ ወጥቷል። እንደዚህ አይነት ጆርናሊዝሞችን መጽሐፍ አይምሯችሁ ውስጥ ያለውን ሀሳብ በደንብ ግልጽ እንድታደርጉ ይረዳችሁ። ሪፍሌክት የሚለው ሀሳብ ነው። በነገራችን ላይ አንዳንዴ ምን ይሆናል መሰላችሁ? ስለ አንድ ነገር እውነተኛ አቋም እንዳላችሁና እንደሌላችሁ ማወቅ ከፈለጋችሁ ትንሽ ሙሉ ሰላሳ ደቂቃ ሊሆን ይችላል ጻፉት። አይምሯችሁ ውስጥ ያለውን ሐሳብ ምን ያህል እንዳልገባችሁ ትረዳላችሁ። አንድ ነገር ስላሰባችሁ ብቻ ገባችሁ ማለት አይደለም። ሐሳቡን ቁጭ ብላችሁ ስጽፉት ነው ሞር አርቲኩሌት የሚሆነው ሞር ግልጽ የሚሆነው ሞር ሮሊጂካ ሞር ሎጂካል የሚሆነው። እና ሪፍሌክት አድርጉ በዛ መንገድ። አንደኛው መንገድ ሊሆን ይችላል። ሁለተኛው ሜዲቴሽን ሊሆን ይችላል። ቁጭ ብላችሁ ማሰላሰል ወይ ደግሞ አይምሯችሁን ካልም ማድረግ፣ ጸሎትም ሊሆን ይችላል። 20 ደቂቃ ሪፍሌክት አድርጉ። ውስጣችሁ ያለውን ነገር ተናገሩ። 20 ደቂቃውን በዚህ መንገድ መጠቀም ትችላላችሁ ይላል። ሌላኛው 20 ደቂቃ ግሮውዝ የሚላት ናት ግሮውስ ደግሞ ራሳችሁ ለኢንቨስት የምታደረጉት ነገር ነው። እውቀታችሁን ለማሳደግ ማንበብ ሊሆን ይችላል አዲስ ቋንቋ መማር ሊሆን ይችላል። እንደውም እንደ መጽሐፍ እንግዲህ በውጮች አቆጣጠር በ2018 አካባቢ የወጣ ነው እና ከኛ ዘመን ጋር ሳንሃ ሪሌት የሚያደርግ ነገር ያወራል። ፖድካስትን መስማት ሊሆን ይችላል። ጠቃሚ የሆነ አይምሮችን ሊገነባ የሚችል ነገር ኢንቨስት ማድረግ አይምሮ ላይ በሀያ ደቂቃያችን ማድረግ እንዴት ነው። ይሄን አድርጋችሁ እንኳን ስጀምሩ ይታወቃቸኋል። ሰውነታችሁ ሪላክስ ሆኗል። አይምሮችሁ ውስጥ ያለውን ሀሳብ አርቲኩሌት አድርጋችኋል። አዲስ ነገር ወስዳችሁ አዲስ ነገር ለአይምሮችሁ ፊድ አድርጋችኋል። በቃ አሁን ለቀናችሁ ዝግጁ ናችሁ። ትልቅ ድንጋይ አውርዶ እንደጀመረ ሰው ትሆናላችሁ። የምትሰሩት እያንዳንዱ ነገር ፕሮዳክቲቭ የመሆን አቅሙ ትልቅ ይሆናል እና ጸሐፊው የመጀመሪያ ፕሮዳክቲቭ የሆነ ጊዜ ለማሳለፍ ከፈለጋችሁ የመጀመሪያ የሚያስፈልጋችሁ ቪክትሪ አውራችሁን በደንብ ያዟት። አስራ አንድ ሰዓት መነሳት ካለባችሁ አስራ አንድ ሰዓት ተነሱ። ሰዓታችሁን ከፋፍሉት። እንደው እንደ ቲፕ አንድ ነገር ጸሐፊ የሚያወራው ነገር ምንድን ነው? ሀያ ሀያ ፕሪንስፕል አለው። እናንተ ግን ከእንደንትን ማኔጅ ልታደርጉ ትችላላችሁ። ለምሳሌ ስፖርተኛ ከሆናችሁ ጥሩ ሰውነት የምትገነቡ ከሆነ ሰፋ ያለ ሰዓት ኤክሰርሳይዝ ልትወስዱ ትችላላችሁ። እናንተ በራሳቸው መንገድ ቴይለር አድርጉት። ሰፋ ያለ ሰዓት ልትጽፉ ትችላላችሁ። ሰፋ ያለ ሰዓት ልታነቡ ትችላላችሁ። ሀያ ሀያ ሀያ ያለው ሶስቱን ነገሮች ትኩረት እንድናደርግበት ነው። ከፈለጋችሁ አንዱን አስር ደቂቃ አንዱን ሰላሳ ደቂቃ ልታደርጉ ትችላላችሁ። ብቻ ግን ቀናችሁን ስትጀምሩ ፕሮዳክቲቭ ሊያደርጋችሁ በሚችል መንገድ እንድትጀምሩ፣ ሊያንደረድራችሁ በሚችል መንገድ እንድትጀምሩት መጽሐፉ ይናገራል። ሁለተኛ ከዚህ መጽሐፍ ልትረዱ ወይ ደግሞ ልትወስዱት የምትችሉት ሀሳብ ፎር ፎከሰስ የሚላቸው ሀሳቦች ናቸው። ወይ ደግሞ አራቱ ትኩረት ወይንም አራቱ ትኩረቶች ብለን ያዘ። ፎር ፎከስስ ምን ማለት ነው? ጸሐፊው ምን ይላል? እዚህ ዓለም ላይ ትልልቅ ነገር ሰርቶ ያለፉ ሰዎች እንደውም በጸሐፊው አገላለጽ ታሪክ ሰርቶ ያለፉ ሰዎች ከሌላ ሰው በተለየ ትኩረት የማድረግ አቅም እንዳላቸው ይናገራል። ከሌላ ሰው በተለየ ትኩረት የማድረግ አቅም አላቸው። ትኩረት ማድረግ ብቻ አይደለም፣ ከሌላ ሰው በተለየ ትኩረት የሚያደርጉበትን ነገር ወይንም ትኩረት የሚያደርጉባቸውን ቦታዎች የመመጠን አቅም እንዳላቸው ይናገራል። ለፎር ፎከሰስ ደግሞ የሚላቸው ሀሳቦች እነዚህ ናቸው። እነዚህ ሰዎች ከሌላ ሰው በተለየ እነዚህ አራት ነገሮች ላይ ትኩረት ማድረግ እንደሚችሉ ወይም ደግሞ ትኩረት የማድረግ አቅም እንዳላቸው ይናገራል። ምንድን ናቸው እነዚህ አራት ነገሮች? ቀለል አድርጌ ላውራቸው። የመጀመሪያው ጸሐፊ የሚያወራው ሀሳብ ካፒታላይዜሽን የሚል ሀሳብ ያወራል። ካፒታላይዜሽን ምን ማለት ነው? እነዚህ ሰዎች ከሌላ ሰው በተለየ እውነት ነው ትኩረት የማድረግ አቅም አላቸው፣ ግን ደግሞ ትኩረት የሚያደርጉት ምን ላይ ነው ካላችሁ ትንሽ ከቃሉ ልትረዱት ትችላላችሁ ኢንቨስት አድርገው በኋላ ገንዘብ ሊሆን ይችላል። ኢንቨስት አድርገው በኋላ የሚፈልጉትን ነገር ሊያመጣ የሚችል ስፔሲፊክ የሆነች ስኪል ሊሆን ይችላል ታለንት ሊሆን ይችላል። እዛ ላይ ትኩረት የማድረግ አቅም እንዳላቸው ጸሐፊው ይናገር። እነዚህ ሰዎች ሰባ ስምንት ነገር የሚረጋግጡ ሰዎች አሉ። ይህን ሲመጣ የሚሞክሩ ይህን ሲመጣ የሚሞክሩ አይደሉም። አንዷ ላይ እነሱ ቢሰሩ ውጤታማ ሊያደርጋቸው የሚችል በተሰጥኦ ሊመጣ ይችላል። ተምራችሁ ወይ ደግሞ ተለማምዳችሁ በስኪል ሊመጣ ይችላል። እዛች ላይ ከሌላ ስራዎች በተለየ ረዘም ላለ ሰዓት ትኩረት እንደሚያደርጉ ጸሐፊው ይናገር። ሙዚቀኛ ከሆነ ሰፋ ላለ ሰዓት ሙዚቃ ላይ ጊዜ ያሳልፋል፣ እንደማለው ሰዓሊ ከሆነ ሰፋ ላለ ሰዓት ስዕል ላይ ስዕል እየሳለ ጊዜ ያሳልፋል። ሴልስ ከሆነ ወይ ደግሞ ሽያጭ ኢንዱስትሪ ውስጥ ካለ በየቀኑ እንዴት ነው ፕሬዘንት ማድረግ የምችለው፣ እንዴት ነው በአጭር ደቂቃ ሀሳቤን ኤክስፕላይን ማድረግ የምችለው፣ እንዴት ነው ፕሮዳክት ሴል ማድረግ የምችለው፣ እዛ ላይ ትኩረት ያደርጋል። እንግዲህ እናንተ እናንተ ታውቃላችሁ፣ ከዚህ በፊት ይሄን ሀሳብ ያወራሁት ይመስለኛል። አንድ ሰው አንድ ነገር ላይ ማስተር ለማድረግ ወይ አንድን ስኪል ማስተር ለማድረግ በትንሹ እስከ አስር ሺህ ሰዓት እዛ ላይ ጊዜ ማሳለፍ እንዳለበት ይነገራል። ጎበዝ ሙዚቃ ተጫዋች መሆን ትፈልጋላችሁ? በትንሹ እስከ አስር ሺህ ሰዓት ጊዜ አሳልፉ ከሙዚቃ ጋር። ጥሩ ጸሐፊ መሆን ትፈልጋላችሁ? ምንም ነገር ዲስትራክ ያደርጋችሁ፣ በትንሹ እስከ አስር ሺህ ሰዓት ቁጭ ብላችሁ ጻፉ። እዛ ነገር ላይ ሞር ማስተር እያደረጋችሁ መምጣት እንደምትችሉ ጸሐፊው ይናገራል። እና እነዚህ ሰዎች ከሌላ ሰው በተለየ ምን አይነት ትኩረት የሚያደርጉ ካላችሁ ካፒታላይዝ ማድረግ የሚችሉት ነገር ላይ በኋላ ወደ ገንዘብ ሊቀይሩ የሚችሉ ነገር ሊሆን ይችላል። አላማ ብሎ ያሰቡት ነገር ሊሆን ይችላል። ብቻ እዛ ላይ ከሌላው ስራዎች በተለየ ትኩረት ማድረግ እንደሚችሉ ይናገራል። አንደኛው ይሄ ነው። ሁለተኛው ፎከስ ደግሞ ጸሐፊው ብሎ የሚያወራው ኢዝ ኤሊሚኔቲንግ ዲስትራክሽን ወይም ደግሞ ፍሪደም ፍሮም ዲስትራክሽን የሚል ሀሳብ ያወራል። እነዚህ ሰዎች ከሌላ ሰዎች በሌላ መንገድ ለየት የሚያደርጋቸው ነገር ቢኖር እቺን ትምህርት ተጠቅሶ እስክተቱልኝ ዲፕ ወርክ የሚባለውን ነገር ኤክሰርሳይዝ ማድረግ ይችላሉ። ዲፕ ወርክ ማለት አንዳንድ ጊዜ አንዳንድ ስራዎችን እየሰራችሁ አይምሯችሁ ከሆነ ዓለም ሲወጣ ታያላችሁ። ከሰዓት ዓለም ትወጣላችሁ እዛ ስራ ውስጥ ቶታሊ ፎከስ ከማድረጋችሁ የተነሳ አይምሯችሁ የሆነ ዓለም ውስጥ ገብቶ ከእንደገና ሲመለስ ታገኙታለች። ተመስጣችሁ ነው የምትሰሩት፣ እየጻፋችሁ ነው፣ አይምሯችሁ እዛ ላይ ነው ያለው። ስለ ጊዜ አታስቡም። አስር ደቂቃ ቁጭ ያላቸው አይመስላችሁ ግን አምስት ስድስት ሰዓት ቁጭ ብላችሁ እነዚህ ሰዎች ከሌላ ሰው በተለየ ምንድን ነው ያላችሁ አቅም ካላችሁ የሚሰሩት ስራ ላይ ዲፕ ፎከስ የማድረግ አቅም እንዳላቸው ይናገራል። ዲፕ ፎከስ የማድረግ አቅም አላቸው። መስራት የምትፈልጉትን ነገር ካወቃችሁ እዛ ላይ ዲፕ ወርክ ማድረግ ከቻላችሁ ወይ ደግሞ ቶታሊ ትኩረት ማድረግ ከቻላችሁ ያ እዛ ነገር ላይ ሞር ፕሮዳክቲቭ የመሆን አቅማችሁ ከፍ እያለ ይመጣል። እንግዲህ እነዚህ ሰዎች ሌላ ያላቸው ትልቅ የሚባለው ስኪል ይሄ እንደሆነ ይናገራል። ሶስተኛው ፎከስ የሚለው ሐሳብ፣ ኢዝ ፐርሰናል ማስተሪ ፕራክቲስ የሚለው ሐሳብ ቅድም ያልኳችሁ ማስተሪ፣ የመጀመሪያው ማስተሪ ካፒታላይዜሽን ስራ ያወራሁት ማስተሪ ስለ ስኪል ነው የሚያወራው ወይ ስለ ተሰጦ ወይ ደግሞ ስለምትሰሩት ነገር ነው የሚያወራው። ይሄኛው ግን ፐርሰናል ነው፣ አንድ ሰው ራሱ ላይ የሚሰራው ነገር ምን ማለት ነው? ከዚህ በፊት ዮቶር የሚል መጽሐፍ ዳሰስ አድርጊያለሁ። ምናልባት ያላያችሁ ሰዎች ካላችሁ ከስር በምታዩት ሶሻል ሚዲያ ላይ ልታገኙ ትችላላችሁ። ዮቶር የሚል መጽሐፍ ላይ አንድ ካህን ለጸሐፊው ምን ይለዋል? የእናንተ ዘመን ስልጣኔ እና እውነተኛው ስልጣኔ የተምታታባችሁ ይመስለኛል ብሎ ካህኑ ለሰውየው ይመክሯል። ምንድን ነው የሚለው? በዚህ ዘመን እናንተ ስልጣኔ የምትሉት ነገር የሆነ ቴክኖሎጂ ይፈጥራችሁ ያንን ነገር በደንብ እያሳደጋችሁ ቴክኖሎጂውን መሰልጠን ይመስላችኋል ስልጣኔ ምን ማለት ነው? የሆነ ነገር ትሰለጥናላችሁ፣ የሆነ ነገር የማድረግ ስልጠና ትወስዳላችሁ። አዲስ ስልክ ሲመጣ ስልኩን ነው የምትሰለጥኑት፣ ምን አዲስ ነገር አለው እያላቸው ነው የምትሰለጥኑት። ግን እውነተኛው ስልጣኔ የሆነ ቴክኖሎጂ ፈጥራችሁ እሱ መሰልጠን ሳይሆን እውነተኛው ስልጣኔ ሰው እራሱ ላይ የሚፈጥረው ስልጣኔ ነው ይላል። ምን ማለት ነው? ሰው እውነተኛ ስልጣኔ ያለው ሰው ራሱ ምንድን ነው አይምሮውን አይምሮ ላይ መሰልጠን ሲችል ወይ ደግሞ አይምሮውን ማስተር ማድረግ ሲችል አይምሮ መግዛት ሲችል ነው ጻፈ። የናሳ ምን ይላል? ሜንታል ሴት ይላል፣ ወይም ደግሞ ማይንድ ሴት ብላችሁ ልትይዙት ትችላላችሁ። ስልጣን ያለው አንደኛ ከዛ ነው የሚመጣው። ሰው አይምሮ ላይ መሰልጠን ሲችል፣ ሐሳባችሁን እናንተ በምትፈልጉት መንገድ መግራት ስትጀምሩ፣ ያኔ ፐርሰናሊ ማስተር እያደረጋችሁ። ግን እዚያ ገብቼ ቀውም ሄርት ሴት የሚላት ነገር አለች። ሄርት ሴት ደግሞ ማለት ኢሞሽናል ኢንቴሊጀንስ አሁን የምንለው ነገር፣ ሰው ስሜቱ ላይ ገዢ ሲሆን ማለት ሰው ስሜቱ ላይ ሲሰለጥን የሚል ሀሳብ ነው። ኢሞሽናል ኢንቴሊጀንስ ስር እንደ አንድ የሚያነሳት ነገር ምንድን ነው? አንድ ሰው ጥሩ ኢሞሽናል ኢንቴሊጀንስ እንዳለው የምታውቁት ከባድ ለሚባሉ ሁኔታዎች ምን አይነት መልስ ይሰጣል በሚለው ነገር እንደሆነ መጽሐፉ ይናገር። ነገሮች አንዳንዴ በምታስቡት መንገድ አልሄድ ሲል እውነተኛ መልካቸው ይወጣል። ቶሎ የምትበሳጩ፣ ቶሎ የምትናደዱ፣ ቶሎ ስሜታ የምትሆኑ ከሆነ እናንተ ትንሽ ሀርት ሴት ይቀራቸዋል። ኢሞሽናል ኢንቴሊጀንስ የሚባሉ ነገር ነው የሚቀራችሁ፣ ከመጽሐፉ ልትረዱ ትችላላችሁ። ሌላኛው ዝ ሄልዝ ሴት የሚል አሳብ ይራል ወይ ደግሞ ፊዚካል ሄልዝነስ ወይ ደግሞ ሰውነታችሁን መጠበቅ የሰውነትን ጤና መጠበቅ የሚለው ሀሳብ ያወራል። አራተኛው ደግሞ ፐርሰናል ማስተር የሚለው ሶል ሴት የሚለው ሀሳብ ነው። ሶል ሴት የሚለው ሀሳብ እንግዲህ የነፍስ ጥያቄ ነው። አንዳንድ ጊዜ ምንም ነገር ውጭ ያለው ነገር ቢሞላላችሁ ውስጣችሁ ባዶ ከሆነ ከምንም ነገር አትቆጥሩትም። በጣም ብዙ ሰዎች ብዙ ገንዘብ እያላቸው ሱስ የሚገቡት ለዚህ ነው። ውስጥ ያለች ቀዳዳለች፣ የነፍስ ጥያቄ ያለች። ለዛ ትክክለኛውን መልስ መስጠት ካልቻላችሁ ሰላም እንደማታገኙ ጸሐፊው ይናገራል። ለዛ መልስ መስጠት ከቻላችሁ እናንተ ራሳችሁ ላይ ማስተር እያደረጋችሁ ወይ ራሳችሁ ላይ እየሰለጠናችሁ እንደሆነ ጸሐፊው ይናገራል። አራተኛው ፎከስ የሚለው ሀሳብ ዘ ደይ ስታክ የሚል ሀሳብ ነው። እነዚህ በታሪክ አጋጣሚ ትልልቅ ነገር የሰሩ ሰዎች ለውጥ የሚባለው ነገር ኦቨርናይት እንደማይመጣ ያስባሉ። ታዋቂ አባባል አለ፣ ሮም ኦቨርናይት አልተገነባችም የሚል ታዋቂ አባባል አለ። ወይ ደግሞ ሮም እንዴት ነው በአንድ ቀን አልተገነባችም። ሮም ረጅም አመት ፈጅታለች። የሆነ ሰዓት ላይ በሮማን ኢምፓየር ላይ ፀሐይ አጠልቅም የሚሉላ ታሪክ ተነግሮ ነበር፣ አይደል ነው። እንግዲህ እንደዚህ አይነት ታሪክ ሰምታችሁ ከሆነ የሮም ኢምፓየር ላይ ፀሐይ አጠልቅም ማለት ሮም ያልወረሰው ወይ ደግሞ ያለያዘው ግዛት አልነበረም የሚል አይነት ሐሳብ ነውና፣ ትልቅ የሚባለው የሮም መንግሥት እንኳን ለመገንባት ረጅም ጊዜ ወስዷል። እነዚህም ሰዎች ወርዝ የሚያደርግ ትልቅ ውጤት ያለውን ነገር ለመፍጠር ረጅም ሰዓት እንደሚፈጅ ያውቃሉ እና በየቀኑ ስታክ የሚያደርጉት ነገር እንዳለ ይናገራል። በየቀኑ ትንንሽ ኢንስታሶችን በየቀኑ ትንንሽ ለውጦችን እያመጡ በረጅም ጊዜ ሎንግ ተርም የሚቆይ ትልልቅ ስራዎችን፣ ትልልቅ ፕሮጀክቶችን ዲሊቨር ማድረግ እንደሚችሉ መጽሐፉ ይናገራል። ከሌላ ሰው በተለየ ፎከስ የሚያደርጉት ይሄ ነው። በጣም ትንንሽ የሆነች ነገርን በየቀኑ መገንባት የሚል ሀሳብ ላይ ትኩረት እንደሚያደርጉ መጽሐፉ ይናገራል። ሁለተኛው እንግዲህ ከዚህ መጽሐፍ ልትወስዱ የምትችሉት ሀሳብ ይሄ ነው፣ ዘ ፎር ፎከስስ የሚላቸው። ሶስተኛና የመጨረሻ ከዚህ መጽሐፍ ልትወስዱ የምትችሉት ሀሳብ ዘ 1991 ሩል ነው። የዘጠና ዘጠና አንድ መርህ ማለት ነው። ዘጠና ዘጠና ቀን ከዚያ አንድ መርህ ምን ይላል? ጸሐፊ ይመስላችሁ አንዳንድ ጊዜ አመቱን ይሄን አመት ስታስብ ምናምን በዚህ ዓመት ምን ደህና ነገር ሰራው ብላችሁ አስባችሁ ታውቃላችሁ። ይሄ የሚሆነው የሆነ ወርዝ የሚያደርግ ወይ ደግሞ እንኳንም ዋጋ ከፈልክለት የሚያስብል ፕሮጀክቶችን ስለማትሰሩ ጸሐፊ ምን ይላል? እንደዚህ ወርዝ የሚያደርግ በጣም ቫሊው ያለው ነገር መስራት ከፈለጋችሁ ይላል፣ ለቀጣይ ዘጠና ቀናት ዘጠና ቀናት ማለት አንድ ወር ኦልሞስት ሶስት ወር ማለት ለቀጣይ ዘጠና ቀናት በየቀኑ ለዘጠና ደቂቃ ለአንድ ሰዓት ተኩል አንድ ፕሮጀክት ላይ ትኩረት እንድታደርጉ ጸሐፊው ይናገራል። ውጤቱን የምታውቁት እንግዲህ ስለ ፕሮጀክት ከዚህ በፊት ያወራው ይመስለኛል። ፕሮጀክት ማለት ግልጽ ግብ ያለው ለአጭር ጊዜ የሚቆይ ታይም ባውንድ ያለው ስራ። አንድ ፕሮጀክት ላይ ትኩረት አድርጉ፣ ለሶስት ወር ቢያንስ በየቀኑ ለአንድ ሰዓት ተኩል አንድ ፕሮጀክት ላይ ትኩረት አድርጉ። ያ ፕሮጀክት እንደዚህ በዚህ መልኩ ትኩረት መስጠት ከቻላችሁ አንደኛው ፕሮጀክቱ ሞር አፕሆልድ ይሆናል፣ ጊዜም ደግሞ ስለምታገኙ ፕሮጀክቱን ከጊዜ ወደ ጊዜ ኢምፕሩቭ ማድረግ እንደምትችሉ መጽሐፉ ይናገራል። ቀናችሁን በዛ መንገድ ጀምሮ አንደኛ ላይ ባወራሁት ሀሳብ ግን ቀናችሁን ደግሞ ሞር ፕሮዳክቲቭ ማድረግ ከፈለጋችሁ ዘጠና ዘጠና አንድ የሚባለውን ፕሪንስፕል ተከተሉ። ለዘጠና ቀን ለዘጠና ደቂቃ አንድ ፕሮጀክት ላይ ትኩረት አድርጉ። ያ ፕሮጀክት በጊዜ ሂደት መልሶ እንደሚከፍላችሁ መጽሐፉ ይናገራል። እንግዲህ በሮቢን ሻርማ የተጻፈውን ዘ ፋይቭ ኤም ክለብ የሚለውን መጽሐፍ እኔ በዚህ መንገድ አይቼዋለሁ። መጽሐፉ እንዴት አያችሁት? ስለ መጽሐፉ ያላችሁን አስተያየት ከስር በምታዩት የሶሻል ሚዲያ አማራጮች እየገባችሁ አስተያየት ልጽፉልኝ ትችላላችሁ። እኔ እንግዲህ ጸሐፊው የመጽሐፉን ሀሳብ በዚህ መንገድ አይቼዋለሁ። አብራችሁኝ ስለነበራችሁ በድጋሜ አመሰግናለሁ። ከመጽሐፉ ጥሩ ሀሳብ እንደወሰዳችሁ ተስፋ አድርጋለሁ። ቀጣይ ሳምንት እንዲሁ በአዲስ ሀሳብ በአዲስ መጽሐፍ እመለሳለሁ። የቀጣይ ሳምንት ሰው ይበለን። መልካም ሳምንት ባይ